በየክላስተሩ ከማህበረሰቡ ጋር የጋራ ማድረግ የጋራ ማድረግ ብቻ ሳይሆን ችግሮቹን ነርሶ ለይቶ በመደበኛ እቅድ ውስጥ የማስገባት አምና 34 27 ሁለት ፓርሻል ላይ 27 አንድ በተለይ 36 ላይ ስፈርስ እንደምታየው ሜዳ ላይ የፈሰሰው ህዝብ ቁጥር ከባድ በሽተኞች አሉ። በውልቸር የሚሄዱ በክራንች የሚሄዱ አይናቸው ታ ችግር አለባቸው መረጃ የምትወልድ በፎቶ የተደገፈ ሰዎቹ ጭምር ባመጡት መረጃ መሰረት ሰላሳ ሺህ ብር የቀጣ ነው የጤና ተቋም አለ በማስረጃ ማለት ነው። ሲነሳ የተፈለገው ሀሳብ ተነበ። የመጀመሪያው እኛ ላየነው የመልካም አስተዳደር ችግር ካለ በሚል ነበረ። አብዛኛው የደረሳበት አግባብ አለ። የመጀመሪያው ከቀጠ አስራ ስምንት ጋር ተያይዞ እንዳስተዳደር በጎ እሱ በጎ ፍቃድም ለመፍታት ሄደበት እርቀት አለ ኦልሞስት፣ እሱን ነው ወስደን የምንሰራ ምን ነው ማለት ነው። አንደኛው መልካም አስተዳደር ችግር የተያዘው እሱ ነው። ጥገኛ ግለሰቡ ፈልጎ ፍቃደኛ ሆኖ አስጠግቶታል። ወይ ቀበሌ ቤት ነው ወይ ግል ቤት ነው። ሁለቱም መብት አላቸው አስተናግዳሉ። አሁንም ማስጠጋት ይችላል ማለት ብሎ አጣሰ። ምክንያቱም ከተማ አስተዳደሩ ለዚህ ሁሉ ሰው መብት መፍጠር አይችልም። እንፍጠር እንኳን ቢባል ማለት ነው። እንፍጠር እንኳን ቢባል አንድ ሰፈር ይፈርሳል ሲባል መብት ለማግኘት አገር በሙሉ ወደ እዛ እንደሚዘምት ምንም ግልጽ ለቤት ጋር ቅድም ሲባል ለነበረው ለሁሉም ግለሰብ ሚሰጥ ቤት የወረዳችን አስተዳደር ደስተር አይችለው። ግን ካለው አቅም አኳያ ይሄ ሁሉ ማድረግ አልተቻለ። እንደኛ ወረዳ ግን ቅድም ሲባል ነበረው አምስት መቶ ሰላሳ አምስት ምንም በምገርላቸውን ሰዎች ባለሙት አድርጎ መጠለያ ሰጣቸው ቱ በመልካም አስተዳደር ሲለያቸው የታየ ያለበት ሁኔታ አለ። አንደኛው ማህበራት ግን ክስ ተመስርቶ በፍርድ ቤት ይዟል ማለት እና እነዚህ ከተቋማቶችን አይቀጡም ሌሎች ነው የሚቀጥ የተባለው ላይ ምናልባት መረጃ የኛም ደንብ ለማንኛውም አያዳላም። መረጃና ማስረጃ ካለ ተቋምም አይልም አይደለም የግድ ተቋሚውን የመንግስትም ተቋም ከሆነ ራሱ ይቀጣል መመሪያው በሚፈቅድለት ልክ ሌላው ከቀጠና ሰላሳ አራት ጋር ተያይዱ ብሎክ 6 ላይ ምንም አይነት መረጃ አይደርሰንም የተባለውን ወስደን ለሚመለከተው አካል ነው የምንሰጥ የሚሆነው። ከዚህ በኋላ ባለው መረጃ እንደርሳቸው ማረግ ስምሪት እንደሚሰጥ ነው ማለት። በጣም በርካታ ስራዎች አሉ። ምንሰራቸውን እንደምታቁ ሰው ሰው ያስፈልጋል። ከፊታችንም ምርጫም ስላለ ጭምር በጋራ ነው የምንሰራውና ይኸኛውን ወስደን ለሚመለከተው አካል ልንሰጥ ነው የሚሆነው። እናንተ ያው እናንተ ታውቁታላችሁ። ባለሙያ ቢኖር ያውቃል። እናንተም የት ጋር ደጎማችን ልታቆጡ ይችላሉ። አሁንም ይሄን እኛ አሁን ኦሬዲ ስራው ላይ ስላሉ ለዋና ስራ አስፈጻሚ እናቀርባለን እነሱ ከመሬት ጋር የክፍለ ከተማ መረጃ ስምጥ ተነጋግረው የእያንዳንዳችሁ ሰነድ አልባ ቤት ሰዎች በየልካችሁ መልስ እንድታገኙ ማድረግ እንሞክራለን። በየልካችሁ እዚህ ጋር ነው የቆመው። ለዚህ ነው ያለደው የሚባለው ነገር እንድታገኙ ግን በአብዛኛው እኔ ጋር ሲቀርቦ የነበሩት ኬዞች መጨረሻ ላይ መሬት ጋር ሳጣራ ነ የሆነ ቦታ ላይ ሄዶ ሰላክላል ወይ፣ ጂአይ ስላለ ሌላ ፓርሰል ውስጥ ገብቷል ወይ፣ መብራትና ውሃ ብቻ ነው ያለው አፈር ግብር አልገበረም ወይ፣ እንደዚህ አይነት ነገሮች አብረው ስለሚሄዱ በአጠቃላይ የሰነድ አልባ ቤት በቀጥታ ሰነድ ያገኛል ብሎ መውሰድ ስለማይቻል እንደዚህ አይነት ሁኔታዎች ስለምታሰሩ እሱን በደንብ ማየት ያስፈልጋል። ወረዳ በዚህ ላይ ምንም የሚያደርገው ነገር የለም። ወይ ፍሳሽ ውሻሻ የተባለው ነገር ወሻሻ ለሊት ላይ ሊጣል ይችላል። ሲጥል ካልታየ ደንብ ሄዱ እርምጃ ውስጥ ማንን ነው የሚቀጣው? የቅጣት ደረሰኝ እኮ ዝም ብሎ አይሰጥም። ገንዘብ የያዘ ነገር እስከሆነ ድረስ ይህን ደረሰኝ የሚቀበል ሰውና ኃላፊነት የሚወስድ ሰው ሊኖር ይገባል። ይሄን መረዳት ያስፈልጋል። ትክክል። እኔ ማስረጃ ሲጥል አይቼዋለሁ፣ ከሊንዳለው ከዚህ ቤት ነው ተወሉ። ማስረጃ የሚያቀርብ አካል ካለ ደንብ እርምጃ ለመውሰድ ምንም አይደረደም። ይሄ የወረዳውን አቅም ይጠይቃል። የወረዳውን አስተዳደር በደንብ ፈቃድነት ይጠይቃል። መብት ላይ አላውቅም ቢለው ይችላል። ግን እንደ ሰውኛ እንዲህ አይነት ነገሮችን ወስዶ ማግኘት በሚገባው አካል ከአቅሞ በላይ ከከተማው አመራር ጋር፣ ክፍለ ከተማው አመራር ጋር ተነጋግሮ እንዲያገኙ ማለት አላገዛል። የተነሱት ነገሮች እነኛ እዚህ የምናየው ለመመለስ የምንሞክረው ለልማት አካባቢ ሲነሳ ምንድን ነው የሚሆነው? እንዴት ይስተናገዳል? የሚለውን ነው። ምናነሰ ከዚህ በፊት የተወሰነ ፕሮሰስ ሄዳችሁ ሊሆን ይችላል። ተወሰነ ቦታ ላይ የቆመበት ሁኔታዎች ሊኖሩ ይችላሉ። እሱም አሁን የቻላችሁት መንገድ መግፋት። በእኛ ግን ወረዳ ለልማት የሚነሱ ቤቶች፣ ሰነድ አልባ ቤቶች ህጋዊ የሚሆኑት በህጉ የሚስተናገዱት ወደ ስድስት ሰባት ነጥቦችን ያስቀምጣል። እንደዚህ ያስቀምጣል። ውሃም አለ፣ መብራትም አለ። ጃይስ ላይ መታየት አለበት። ራሱን የቻለ ግቢ መሆን አለበት። ራሱ የቻለ መሬት መሆን አለበት። ምክንያቱም አብዛኛው ቤቶች ከቀበሌ ግቢ ጋር ተታኮ የሚሰሩ ቤቶች ስለሆኑ ጃይስ ላይ በምታይበት ሰዓት ወደ ፓርሰሉን ወደዛ ያመጣዋል። የሱ ብቻ ነው የሚታየው ወይም የሌላ ሰው ግን እዛ አካባቢ ካለ ወደሱ ቤት የምጠጋለበት ሁኔታው ስላሉ ጂ አይ ኤስ መጀመሪያ መነሻ እሱ ስለሆነ እሱ መኖር አለበት። እሱም የ97 ዓመተ ምህረት ዘጠና ሰባት ስንል ዘጠና ሰባት ከግንቦት በፊት ማለት ነው። እሱ ነው ከዛ በኋላና ዋነኛው ደግሞ የአፈር ግብር። የአፈር ግብር በጣም ወሳኝ ነው። ግብር በተመለከተ ወሳኝ ባለመብት የሚያደርገው ምሱ አሁን ሀያ ሰባት ሁለት ላይ ብዙ ሰነድ አልባ ቤት የተፈርሱ የአንድ ሰው ቤት የተነሳ መሰኛ ርቅድሉን ህጋዊ የሆነበት ምክንያት አለ። አንዱና ዋነኛው ምክንያት ይሄ ነው። አንድ ሰላሳ አራት ላይ አሁን ትንሽ ስለቆየ ስም ረሱቻለሁ እንጂ አንድ ቤት ነው ከሰነድ አልባ ውስጥ ሰነድ እንዲያገኝ ይደረግ። በምንድነው የተደረገው? አሁን እንዳልኩት ሌሎቹ ነገሮች ደጋፊ ነገሮች ኖሯቸው በተጨማሪ እና ትልቁን ነገር ተቀባይነት ያገኘው የአፈር ግብር እየገበሩ ነው። አንድ ሴ ካተሰጥቷቸው ህጋዊ መብታቸው ተጠብቆላቸው ከዚህ ውጭ ያሉ አሁን ያትን ነገር አሁን እያንዳንዳችን አሁን ባለሙያ ደረጃ ባለሙያ ቢሆን ያውቃል። አሁን መሬት ሰፍት ነበረው፣ አሁን የለም ላይ እንጂ እያንዳንዱ ሰው ፋይል አቅርቦ ታይቶ ነው። ፋይል ታቀርባላችሁ። ከከተማና ከክፍለ ከተማ የተጣመረ ቡድን የባለሙያ ቡድን ይመጣና ቦታ ላይ ደርሰው ያያል። አይቶ ነው የሚወስኑ።